የካቢኔ ማቋቋም ጉዳይ የሚጠበቅበት ብዬ የማስበው ከእስከ ዛሬው በበለጠ አሁን ያለንበት ወቅታዊ ሁኔታ ይታወቃል። በተለይ በርካታ ኢንዱስትሪዎች ችግር ውስጥ ገብተው ሰራተኞቻቸው የተበተኑበት ሁኔታ ነው ያለው። እነዚህም መልሶ የማቋቋምና አዳዲስ ስራዎችን እየፈጠሩ ወደ ስራ የማስገባት ስራ በጣም በበርካታ ትኩረት ሊሰራበት የሚገባ ነው ብዬ አስባለሁ። አዲስ ከሚቋቋመው ካቢኔ የምጠብቃቸው ብዙ ነገሮች አሉ። የመጀመሪያው ነገር ያው ይሄ ሊቋቋም የቻለው የመልካም አስተዳደር እና የአጠቃላይ ችግሮች ነበሩ እና መንግስት ይህን ተረድቶ አዲስ የመንግስት መዋቅር ለማዋቀር ዝግጁ መሆኑን በጣም አመሰግናለሁ። የመጀመሪያው ማለት ነው። ከዛ ሲቀጥል ሰዎች፣ የተለያየ ፕሮፌሽናላቸው፣ የተለያየ ባለሙያ ሊያስፈልግ ይችላል ና በድርጅት ውስጥ ያሉ ግለሰቦች ብቻ ሳይሆኑ የተለያዩ እውቀት ያላቸውን አካቶ በአዲስ መልክ የመንግስት መዋቅር መምጣቱ ለህብረተሰቡ እስከዛሬ የነበሩ ቅሬታዎች እንዲፈቱ አዲስ ጅማሬ ይሆናል ብዬ ተስፋ አደርጋለሁ። ደሞዝ ለመጨመር መታሰቡ ጥሩ ነገር ነው፣ ግን በዚያው ልክ ደግሞ ህገወጥ ነጋዴን መቆጣጠር አስፈላጊ ነው። ለምሳሌ ደሞዝ ተጨመረ በሚል ሰበብ ካለምንም ምክንያት የስኳር ዋጋ ይጨምራል፣ የዱቄት ዋጋ ይጨምራል። የተለያየ የተረፍ እነዚህ የፍጆታ ምርቶችን ዋጋ ከመንግስት እውቅና ውጭ። ስለዚህ እነዚህን ነጋዴዎች እነዚህ ስግብግብ ነጋዴዎች ለህዝብ የሚጎዳ ድርጊት እያደረጉ ስለሆነ እነዚህን በሚገባ ይዞ መደረግ ያለበትን ቢደረግ መልካም ነው። ከወጣት ስራ ስራ አጥነትና ተጠቃሚነት አንጻር መንግስት አሁንም ብዙ ሊሰራቸው የሚገቡ ጉዳዮች አሉ እነሱም በየተለያየ አካባቢ ላይ የተለያዩ ስራ አጥ የሆኑ ወጣቶች አሉ በተለያየ ፕሮፌሽን የተመረቁ ወጣቶች አሉና እነዛን ወጣቶች ወደ ተሻለ ተጠቃሚነት ለማምጣት መንግስት አሁን እያደረገ ያለው አቅጣጫ ወይም እያስቀመጠ ያለው መንገድ በጣም ጥሩ ነውና ከዚህ በፊት የነበሩ የተለያዩ ችግሮች ነበሩ መንግስትም ችግር አለብኝ ችግርን ለማረም ዝግጁ ነኝ ብሏል እና ይሄ ነገር በጣም ለህብረተሰቡ አንድ ምላሽ ነው የወጣቶች የስራ እድል ከመፍጠር ጋር ተያይዘው ባለፈው የፌዴሬሽን ምክር ቤትና የተወካዮች ምክር ቤት መግለጫ ላይም ሲቀርቡ ሰምቻለሁ። ቢያንስ በዚህ አመት ከ10 ቢሊየን ብር በላይ በጀት ተመድበዋል። ይሄ ደግሞ ስራ አጥ ወጣቶችን ወደ ስራ ለማድረግና ሀብት እንዲፈጥሩ ለወጣቶች ምቹ ሁኔታ መፍጠር። ስለዚህ ይሄ በጀት ስር ድረስ ክታች ድረስ ወረዳ ድረስ ቀበሌ ድረስ ወርዶ ለወጣቶቹ ተሳታፊ መሆን አለባቸው። እነዚህ ወጣቶች ሀብት አፍርተው ለሀገርም ለራሳቸውም በቂ ዜጋ መሆን አለባቸው። ቅንነት ያላቸው፣ ታዋቂነት ያላቸው፣ እውቀቱ ያላቸው ሰዎች በካቢኔ ውስጥ እየተካተቱ ስራ አብረው ቢሰሩ የበለጠ ጥሩ ነው። የህዝብ ጥያቄዎችም እየተመለሱ ይሄዳሉ።